ሶ ዛሬ ያስኩላችሁ የጤና መረጃ ምንድን ነው? በተለያየ አጋጣሚ ሰው የመድማት ችግር ወይ ደግሞ ድንገተኛ አደጋ ሊያጋጥመው ይችላል። ብዙውን ጊዜ የመኪና አደጋ ሊሆን ይችላል፣ የመውደቅ አደጋ ሊሆን ይችላል። በተለያየ ምክንያት የመድማት እክል ሲገጥም መቆረጥ ሊሆን ይችላል። ሶ ይህን ሰው በምን አይነት መንገድ የህክምና እርዳታ ማድረግ እንችላለን? ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? እኔ ሰላም ነኝ። እንደተለመደው ዛሬም አንድ የጤና አርዕስት ይዤላችሁ ቀርቤያለሁ። በመጀመሪያ ቻናላችንን ሰብስክራይብ እያደረጋችሁ እንዲጀምሩ እጠይቃለሁ። የዛሬው የጤና አርዕስታችን መድማትን እንዴት በቤት ደረጃ ማከም እንችላለን የሚለውን ትንሽዬ መረጃ ለመስጠት እሞክራለሁ። መድማት በተለያየ በዋነኝነት ከአደጋዎች ጋር በተያያዘ መድማት ሲከሰት ምንድን ነው ማድረግ ያለብን? እንግዲህ ደም ለሰውነታችን በጣም አስፈላጊ የሆነ የሰውነታችን የህዋስ ክፍል ነው። የደምን ምንነት ለማየት ስንሞክር ለእያንዳንዱ የሰውነታችን ክፍል ደም አስፈላጊ የሆነውን ነገር ይዞ ይዘዋወራል። አላስፈላጊ የሆኑ ነገሮችን ደግሞ እንዲሁም የምናስወግድበት ሂደት ነው ማለት ነው። ስለዚህ ለሰውነታችን ደም በጣም አስፈላጊ መሆኑን ማወቅ አስፈላጊ ነው። እንግዲህ ይህ አስፈላጊ ደም በድንገተኛ አደጋ ጊዜ የደም መፍሰስ ሲያጋጥም ችግሩ ከቀላል እስከ ከባድ ሊሆን ይችላል። እንግዲህ ከበድ ያለ የደም መፍሰስ በሚያጋጥም ሰዓት የሰውነት ስርዓቶች ሊዛቡ ይችላሉ። ልብ ለራሷ መመገብ ያቅታትና የደም ዝውውሩ ሊገታ ይችላል። አንጎላችን ወደ አንጎላችን የሚሄደው የደም ፍሰት ስለሚቀንስ እንዲሁ አንጎላችን ሊጎዳ ይችላል። አንጎላችን ከተጎዳ ደግሞ አንጎላችን ሊሰራቸው የሚችሉትን አክቲቪቲዎች፣ ወይ ደግሞ ድርጊቶች ስለሚገታ ለሕይወታችን በጣም ሪስክ ነው ማለት ነው። ስለዚህ እንግዲህ የደም መፍሰስን በምን በምን በማድረግ ልናቆም እንችላለን፣ ወይ ደግሞ ፈርስት ኤድ የሕክምና እርዳታ በማየት መንገድ ልንሰጥ እንችላለን የሚለውን ማየቱ አስፈላጊ ነው። እንግዲህ ማንኛውም የድንገተኛ አደጋ በሚደርስበት ጊዜ ህጎች አሉ ማለት ነው። እነዛን ህጎች ተከትለን ተጎጂውን ወይ ደግሞ ቪክተሙን ማገዝ ይኖርብናል ማለት ነው። ስለዚህ ከህጎቹ መካከል የመጀመሪያው እዛ አካባቢ እኛ ሄደን ስራውን ልንሰራ ምቹ ሁኔታ አለ ወይ የሚለውን ማየት ያስፈልጋል። ለምሳሌ ኤሌክትሪክ ዙሪያውን ካለ፣ እንዲሁም ደግሞ ሌላ ስለታም ነገሮች ካሉ እኛ ገብተን ተጎጂውን ለመርዳት በጣም አስቸጋሪ ነው ማለት ነው። በዚህ ሰዓት ማድረግ የሚኖርብን ነገር ምንድን ነው? ለሚመለከታቸው አካላቶች ማሳወቅ፣ ለፖሊስ ሊሆን ይችላል፣ ለእሳትና ድንገተኛ ሊሆን ይችላል፣ ለዚህ ተብሎ የተቋቋሙ የጤና ተቋማት ሊሆኑ ይችላሉ። ለነሱ ማሳወቅ ይኖርብናል ማለት ነው። ነገር ግን አካባቢው እኛ ገብተን ስራውን ለመስራት ወይ ደግሞ ገዛውን ለማድረግ ምቹ ሁኔታ ካለ በመጀመሪያ ቀረብ ብለን ሄሎ ወንድሜ እህቴ እንዴት ነሽ ሄሎ ሄሎ ብለን እርዳታ እንደሚፈልጉ መጠየቅ ያስፈልጋል። ዘይን ራሳችንን ፕሮቴክት ሊያደርግለን የሚችል ምክንያቱም ብዙ በሽታዎች ያው በደም ንክኪ ከዛም ያለፉ ንክኪዎች በሚኖርበት ሰዓት ላይ በሽታዎች መተላለፍ ሂደት ስለሚኖር በመጀመሪያ ቢቻል ጓንት፣ ካልሆነ ደግሞ ፔስታል ነገር በመጠምጠም ራሳችንን ፕሮቴክት ልናደርግ ይገባል። ስለዚህ የደም የማቆሙን ሂደት ስንጀምር እንግዲህ አንድ ሁለት ሶስት አይነት መንገዶች አሉ። በእነዚህ መንገዶች የመድማቱን ሂደት ማቆም ያስፈልጋል። ከዚህ በፊት ግን ምናልባት ሰውየው እርዳታ እንደሚያስፈልገው ካሰብን ሊረዳን የሚችል ሰው መጥራት ይኖርብናል። ስለዚህ በመጮህ ሊሆን ይችላል ወይ ደግሞ ሰዎችን አግዙኝ በማለት ሰዎቹ ከጎናችን እንዲቆሙ ያስፈልጋል። በዚህ ሰዓት መረሳት የሌለበት ጉዳይ ምንድን ነው? ምናልባት የመጀመሪያ ሕክምና እርዳታውን በምናደርግበት ሰዓት ከአቅማችን በላይ ሊሆን ስለሚችል ሌሎች የሕክምና ባለሙያዎችን ወደ ቦታው እንዲመጡ ኤመርጀንሲ ሜዲካል ሰርቪስ ቲም ካለ እነሱ ወደ ቦታው እንዲመጡ መደወል፣ ማሳወቅ ያስፈልጋል። ይህን ካደረግን በኋላ ወደ መጀመሪያ ህክምና እርዳታችን እንሄዳለን። የመጀመሪያው አይነት የህክምና እርዳታ የሚደማውን ቦታ ላይ ቢቻል በፋሻ ካልሆነም ደግሞ በንጹህ ጨርቅ በደንብ በመጠቅለል እርዳታውን ማድረግ ይቻላል። ሁለተኛው ነገር ንጹህ ጨርቅ አለዛም ደግሞ ፋሻ መናገኝ ከሆነ የሚደማው ፓርት ላይ ጨርቁን ወይ ደግሞ ፋሻውን ካደረግን በኋላ ዳይሬክት ፕሬዥር በደንብ በመያዝ የደም መድማቱን ወይ ደግሞ የደም መፍሰሱን ማቆም የሚቻልበት ሁኔታ ይኖራል። ሶስተኛ ላይ ምናልባት ይህ የጤና ባለሙያዎች ቢሆኑ ይመከራል። ከሚደማው ፓርት ላይ ከፍ ብለን፣ ለምሳሌ እዚህ ክንዳችን ላይ የሚደማ ከሆነ ከዚህ ከሚደማው ከፍ ብለን በፕላስቲክ ባንዴጅ በማሰር የደም ፍሰቱን ወደሚደማው የሚሄደውን የደም ፍሰት እንዲቀንስ ወይ ደግሞ እንዲቆም በማድረግ እንዲሁም የመጀመሪያ ሕክምና እርዳታውን ማድረግ ይቻላል። ይህን ካደረግን በኋላ ልባችን የደም ዝውውሩን እሷ ስለሆነ የምታሳልጠው፣ ስለዚህ የሚደማውን ፓርት እግራችን ሊሆን ይችላል፣ እጃችን ሊሆን ይችላል፣ በተሻለ መጠን ከልባችን ከፍ ብሎ እንዲቆይ ማድረግ። ምክንያቱም የደም ዝውውሩ በግራቪቲ አማካኝነት የሚሄደውን የመቀነስ ባህሪ ስለሚኖረው ይህን ማድረግ ይጠበቅብናል ማለት ነው። ስለዚህ መጀመሪያ ላይ እንዳስታወስኳችሁ ሕክምናው በእኛ ሊያልቅ ወይ ደግሞ ከአቅማችን በላይ ሊሆን ስለሚችል መጀመሪያ የጤና ባለሙያዎችን ኢመርጀንሲ ሜዲካል ሰርቪስ ወይ ደግሞ ለድንገተኛ የሕክምና አገልግሎት ተብለው የተቋቋሙ ቲሞች ስለሚኖሩ ለምሳሌ እንደ አዲስ አበባ እሳትና ድንገተኛ የሚባል እዛ ውስጥ የአምቡላንስ ሰርቪሶች ስላሉ በዚሁም አጋጣሚ ስልካቸውንም ካስፈለገ 939 ላይ በመደወል ወደ እናንተ የሚመጡበት ሁኔታ ስለሚኖር በእናንተ ደረጃ የሚቻለውን የህክምና ደረጃ ካደረጋችሁ በኋላ ከተሳካ ጎላችንን መተናል ወይ ደግሞ አላማችንን አሳክተናል ማለት ነው። አለዛ ደግሞ ሞክረን የጤና ባለሙያዎች ሲመጡ የተሻለ ህክምና እየተደረገ ወደ ህክምና ተቋም የሚሄዱበት መንገድ አለ ማለት ነው። አመሰግናለሁ። የዛሬ የነበረን የጤና መረጃ ይህን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። በድጋሚ ቻናላችንን ሰብስክራይብ እያደረጋችሁ እንድታበረታቱን እላለሁ። መልካም ጊዜ። ቴንክ ዩ።